ይህ ቪዲዮ የሠራሁት እንግዲህ ለሁሱ ነው ያው ነው። ከዚያም በተጨማሪ ብዙ ነገሮች ይናገራል። ስለ መውሊድ የሚናገረው ነገር፣ ስለ መንፎማ ነሽዳ የሚናገረው ነገር፣ ስለ አላህ ባህሪያት የሚናገረው ነገር እጅግ በጣም ከባድ ነው። አስተምሮቱ ያክል የክርስቲያን ስጋ መብላት እንደሚቻል፣ አላህ ብዙ አይኖች ያሉት ፊት ያለው እንደሱ አስተሳሰብ ማለት ነው ባት ያለው አካል የሆነ ነገር እንደ ጣዖት አካል የሆነን ነገር ነው እንዲያመልኩ እየጋበዛቸው ያለው። ይሄ ደግሞ የሙስሊሞች እምነት አይደለም። ሰላም አለይኩም ወራህመቱላይ ወበረካቱ፣ እንዴት ቆያችሁ? መግቢያ ላይ ሙናፊቁ ያለውን እንደሰማችሁት ነው። እኔ ብዙ ጊዜ ስለ ሙናፊቆች ቪዲዮ አልሰራም፣ ነገር ግን ሙናፊቆችን በንጽጽር አይን ላስረዳችሁ ስለፈለኩ ነው ይህን ቪዲዮ የሰራሁት። መግቢያ ላይ ሙናፊቁ ምን ብሏል? ሁሱ ስለ መውሊድ ያለው አመለካከት ብሏል። መውሊድ በኢስላም ምንድነው? ቢድዓ ነው። ቢድዓ ብሎ ማለት ፈጠራ ከነብዩ ከሶሃቦች ያልተገኘ ከኋላ የመጡ ሰዎች የፈለሰፉት ነገር ማለት ነው። ከአሁን በፊት ምን ብያችሁ ነበረ? ኢየሱስን ፈጣሪ ነው የሚለው መጽሐፍ ቅዱስ ላይ የለም። ከነቢያትና ከኢየሱስ ሐዋርያት የተገኘ አይደለም። ኢየሱስ ካረገ ከ325 ዓመት በኋላ የክርስትና ሃይማኖት አባቶች መነኩሴዎችና ቄሶች ናቸው ተሰብስበው ኢየሱስን ፈጣሪ ያደረጉት። ኢየሱስ ፈጣሪ ነው የሚለው አስተምሮ፣ ኢየሱስ እግዚአብሔር ነው የሚለው አስተምሮ፣ እግዚአብሔር ወልድ ነው ስላሴ የሚለው አስተምሮ ቢድኣ ነው አላልኳችሁም? ቢድኣ ብሎ ማለት ፈጠራ ነው። ስለዚህ መውሊድ የሚሉ ሰዎች መውሊድ ይከበር መውሊድ ካላከበርን የሚሉ ሙስሊም ነን የሚሉ ሙናፊቆች መውሊድ ነቢያችን አለይሂ ሰላት ወሰላም መውሊድን አክብሩ አላሉም፣ ሰሃቦችም አላከበሩም። መውሊድ የሚለው ነገር እንደውም ከስንት መቶ ዓመት በኋላ በግብፅ ሀገር ነው የተጀመረው። ያ የሰዎች ፈጠራ ስራ፣ እንግዲህ መውሊድን ካላከበርን ብሎ በግብፅ ሀገር የጀመሩት ሰዎች እነዚህ ፈላስፎች በቃ ከነብዩ ከሰሃቦች ያገኘነው አልበቃንም ራሳችን እንደፈለግን እንጨምር የሚሉ ቄስና መነኩሴ ይበሏቸው። ቢዲአ ማለት ምማለት እንደሆነ የክርስትናን ታሪክ ጠቅሼ በተለይም ከክርስትና ድኖሚኔሽን የኦርቶዶክስ ተዋህዶ ቤተክርስቲያን ጥሩ ምሳሌ ትሆናለች ብዬ አስረድቻችሁ ነበረ። በኦርቶዶክስ ቤተክርስቲያን የሚደረጉ መዝሙራት የከበሮ ጽናጽሉ መቋሚያው የኦርቶዶክስ ሃይማኖት አባቶች የፈጠሩት ቢዲአ ያደረጉት የፈለሰፉት ነው አላልኳችሁም? የኦርቶዶክስ የሰርግ ስነስርዓት አጽማቸው፣ ስግደታቸው እያንዳንዱ ነገራቶች የኦርቶዶክስ ሃይማኖት አባቶች መነኮሳትና ቀሳውስት ያመጡት ነው አላልኳችሁም? በእስልምናውም እንደዚሁ ራሳችሁ ሙስሊም ነን የሚሉ ሙናፊቆች ሙስሊም ሃይማኖት አባት ነን የሚሉ ሙናፊቆቹ ሞናፊቆቹ በቃ ከነብዩ ያገኙት ከሰዋቦች ያገኙት አልበቃቸው ብሎ ራሳቸው ፈጥሮ የጨመሩት ቢዲአ ነገር ነው። እንግዲህ ልጁ እንደሰማችሁት ስለ መውሊድ ሲር ነበረ። መውሊድ ቢዲአ ነው፣ ከሰዋቦች የተገኘ አይደለም። ስለ ጫት ሲናገር ስለ ጫት የተናገረ አንድ አለ። እንደውም ሙስሊሞችን ተቃራኒ ለመሆን ጫት መብላት ይቻላል ብሎ ፈተዋ የሰጣል አንድ ሙናፊቅ። እንግዲህ በነብዩ ዘመን በሰዋቦች ዘመን ጫት የለም፣ ሰዋቦች ነብዩ ጫት አያውቁም ስለዚህ እሱ ፈጥሮ እሱ ተፈላስፎ ከሙስሊሞች ተቃራኒ ለመሆን ጫፍ የሚበላ ችግር የለውም ብሏል። ይሄ ቢዲአን ይሄ ፍልስፍና ነው፣ የስላሴ ዶክትሪን በሉት። እና ይሄ ልጁ ምንድነው ያሉ ስለ መንዙማ ስለ ነሺዳ ሲል ነበረ ያኒ የሃይማኖት አባቶቻቸው የፈቀዱላቸውን፣ ልክ በክርስትናው ታሪክ ቄስና መነኩሴ እየሱስን ፈጣሪ ነው እንዳለ ሁሉ የእነሱ ሸሆቻችን ናቸው የሃይማኖት አባቶቻችን ናቸው የሚሏቸው አድርጎ ያላቸውን ይዘው መጥተው ነው እንግዲህ እንከራከራለን የሚሉት ከቁርአንና ከሀዲስ ጋር ማለት ነው። በቁርአንና በሀዲስ የሌለ በተጨማሪም እንደ ይሄ አህባሽ የሚባለው አላህ መውጁድን ቢላ መካን የሚለው ማለት ነው ቁርአን ላይ ያለ የለም። ሀዲስ ላይ ያለ የለም። መዝሃብ ላይ ያለ የለም። ከሰሃቦች ከሰልፎች በአንድ በታቸው በቃላቸው በምላሳቸው አላህ መውጁድን ቢላ መካን አላሉ። አላህ ያለ ቦታ ነው ያለው አላሉም። ልክ ስላሴ የሚለው መጽሐፍ ቅዱስ ላይ እንደሌለ፣ ኢየሱስ እግዚአብሔር ወልድ ነው የሚለው መጽሐፍ ቅዱስ ላይ እንደሌለ ሁሉ ይሄ በእስልምና ታሪክ የለም ኢብን ከሃይማኖት አባቶች የሉ ፈጥረው ነው፣ ፍልስፍና አድርገው ነው ያመጡት። ስለዚህ ይሄ አልመውጁዱን ቢላ መካን የሚላችሁ ስላሴ በሉት፣ ይሄ የስላሴ አማኝ በለው። የቄስና መነኩሴ እንደፈለስፈው የእሱ የሃይማኖት አባቴ ነው የሚለው ፈልስፎ ያመጣው ነው። ለዚህም ነው እነዚህ የስላሴ አማኞች ናቸው፣ ቄስና መነኩሴች ናቸው፣ እነዚህ ሙናፊቆች ሙስሊሞች አይደሉም የምለው ለዚህ ነው። ታውቃላችሁ? በመጨረሻም የምላችሁ ነገር ቢኖረኝ ሙናፊቆች የፍልስፍና የፈጠራ ስራቸውን ልክ እንደ ስላሴ የቢድዓ ስራቸውን ትክክል ለማስባል ቁርአን ላይ በቀጥታ የተቀመጠውን ይክዳሉ፣ ይሸሻሉ። እኛ ሙስሊሞችንን አንክድም፣ አንሸሽም። ቁርአን ላይ ያለውን በቀጥታ እንቀበላለን። ቁርአን ላይ አምላካችን አላሁ ሱብሓነሁ ወተዓላ ሲፋቱ ባህሪ የተቀመጠበትን ቀጥታ እንቀበላለን። አላሁ አክበር ብለን ነው እንጂ የምንቀበለው ቁርአን ላይ የተቀመጠውን የአምላካችን አላሁ ሱብሓነሁ ወተዓላ ባህሪ አናፍርበትም እንሸሽበትም ለምሳሌ በሱረቱል በቀራ 96 ላይ አምላካችን አለው ሱብሃነወ ተዓላ ተመልካች ነው ተመልካች ነው። ኦኬ። እንደዚሁም በሱረቱል በቀራ 181 ላይ አምላካችን አለው ሱብሃነወ ተዓላ ሰሚ ነው። ይህ ብሎ ማለት የኛንን ጆሮ አለው ማለት አይደለም። መጀመሪያም ላይ 96 ላይ እየጠቆስኩላችሁም ተመልካች ነው ሲባል የኛን አይነት አይን አለው ማለት አይደለም። ሙናፊቆች ግን ይፈራሉ፣ ይሸሻሉ፣ ያስተባብላሉ። በሱረቱ ሳድ 75 ላይ አምላካችን አላሁ ሱብሃነሁ ወተዓላ አላህም እብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለህ ይላል እንግዲህ አምላካችን አላሁ ሱብሃነሁ ወተዓላ እብሊስን በእጆቹ እንደፈጠረ ተቀምጧል ሙናፊቆች ይፈራሉ ይሄንን ቃል ይሸሹታል አምላካችን አላሁ ሱብሃነሁ ወተዓላ እብሊስን በእጆቼ ስለፈጠርኩት ብሎ ስለ እብሊስ የተናገረውን የእኛን አይነት እጅ አለው እያልን አይደለም አምላካችን አላሁ ሱብሃነሁ ወተዓላ ለይሰ ከሚስሊሂ ሸይእን ሙናፊ ጫት የሚቀነጥሰው ሰነፉ እጃቸው ነው ትዝ የሚላቸው። እጅ የሚለው ነገር ሲቀመጥ አምላክን የሚመስል የለም። አምላካችን አላሁ ስብሃነሁ ወተዓላ ተቀመጠተኛ ብለን አንልም። አምላካችን አላሁ ስብሃነሁ ወተዓላ ከፍጥረታት ሁሉ በላይ ከፍ ያለ ነው። እሱን የሚመስለው ማንም የለም። መለኮታዊ ባህሪያቶች አሉት። ቁርአን ላይ፣ ሀዲስ ላይ በቀጥታ የመጡትን በቀጥታ እንቀበላለን። ምክንያቱም እኛ ሙስሊሞች ነን። ለአላህ ጥራት ይገባው፣ አላሁ አክበር። አምላካችን አላሁ ስብሃነሁ ወተዓላ ሰሪ ነው፣ ሰሚ ነው፣ ተመልካች ነው፣ ተናጋሪ ነው። እንደዚሁም በሱረቱል ቀለም አርባ ሁለት ላይ የተቀመጠውን እያስተባበሉ ጭራሽም ሙስሊሞችን ለማሳፈር ለማሸማቀቅ ይጠቀሙበታል። አስባችሁታል? ቁርአን ላይ ያለውን ቃል ወስደው እኮ ነው ሙስሊሞችን ለማሸማቀቅና ለማሳፈር ጣዖት ተመልካላችሁ እያሉ በአላህ ቃል የሚዘባበቱ ልክ የስላሴ ዶክተሪን አማኞች ኢየሱስን ፈጣሪ ለማድረግ ከመጽሐፍ ቅዱስ ቃል መዘው ይኸው ኢየሱስ ፈጣሪ ነው እንደሚሉት ሐዋርያቶቹ ኢየሱስ ፈጣሪ ነው፣ እግዚአብሔር ወልድ ነው ብለው ያልሰብኩትን ቀሳውስቶቻቸውና መነኮሳቶቻቸው ጭንቅላታቸው ውስጥ የጫኑባቸውን ይዘው መጥተው መጽሐፍ ቅዱስ ላይ እንደሚፈልጉም እንደሚፈልጉት ሁሉ ሸሆቻችን ናቸው የሚሉት እዛ ጫት እየበሉ ጫት ጎርሰው ጫት ለብሰው የነገሯቸውን ቃል ይዘው መጥተው ጠዋት አምላክ ይላሉ። ስፍር ላ ረቤ እንደዚሁም በስረቱ ራህማን 27 ላይ የልቅናና የልግስና ባለቤት የሆነው የጌታህን ፊት ይቀራል አይጠፋም፣ ይላል። እንግዲህ ካፊሮች ሆን ይወስዱና፣ ሙናፊቆች ሙናፊቆች ሆን ይወስዱና፣ ባሎች ጠማሞች ሆን ይወስዱና በሙስሊሙ ላይ ሊሳለቁና ሊስቁ ይከጅላሉ የአባቶቻቸውን ወሬ ይዘው መጥተው በሥረቱ ኒስአ 164 ላይ አምላካችን አላሁ ስብሐነ ተዓላ ሙሳን ማነጋገርን አነጋገረው። አምላካችን አላሁ ስብሐነ ተዓላ ተናጋሪ አምላክ ነው። አላሁ አክበር፣ ለአላህ ጥራት ይገባው። እዚህ ጋር ጥንቃቄ የምታደርጉት ልክ እንደ ስላሴ ዶክትሪን ቢዲአ የሚፈጥሩ ሙናፊቆች አረበኛ ቋንቋ ላይ እንትን ያደርጋሉ። ጥሩ አዳፕቴሽን ያደርጋሉ። አረበኛ ቋንቋ ሐዲሱን ቁርአኑን ለመግለጽ እንዲመቻቸው ቀልጠፍ ይላሉና። እኛ በንግዱም በስራውም በምኑም ራሳችን ቢዚ አድርገን ኑረን የምንፍቅና ስራቸውን እኛ ህይወት ላይ ለመጣል አረበኛ ቋንቋ የቻሉ መስለው ይቀርባሉና፣ አረበኛ ቋንቋ የቻለ ሙናፊቅን ተጠንቀቁ ነው የምለው። ሸር ለሙናፊቆች፣ ሸር ለስላሴ አማኞች፣ ሸር ልክ እንደ ስላሴ ቢዲዓ ለፈጠሩ ቢዲዓተኞች አድርሶላቸው። ይህን ይመስላል።